ፋሲቋ የምትጠይቂው ጥያቄ ካለ ጠይቁት። ጋይስ መጠየቅ የምትፈልጉ ሰዎች ጠይቁ። እኔ እንኳን ጥያቄ የለኝም። ከታች ጉግልን እኮ ነው ጋግላ ያለው ኖ ኖ ኖ ጓል ጋል ጋል ጋል ፈልጉት ጥያቄ ካለ፣ የሁለት ደቂቃ ሁለት ሁለት ደቂቃ ሰጣችኋለሁ። በጣም ብዙ ሰው ሊጠይቅ ይፈልጋል። ሁለት ሁለት ደቂቃ ሰጣችኋለሁ። ገብታችሁ ጠይቁት። ለሌላ ሰው እድል እየሰጣችሁ በሁለት ጥያ በሁለት አንድ ቁጥር ጻፉልኝ አስገባችኋለሁ እኔ ምንም ልል አልችልም ኦኬ ምንም ማለት አልችልም ሁለት ጥያቄ መጠየቅ የምትፈልጉ ሰዎች እስቲ ቆይ ቆይ ሰዎች እየገቡ ይጠይቁ ለዋሎነት የምለው ዴቭ የቤታ ቦይፍሬንድ ነኝ ነው ያልከው አይደል አይሰማም፣ መልስላት እንጂ ካልሰማም እኛ እንነግረዋለን። በአስተርጓሚ አንዱ አማርኛ። አይ ጥያቄ ምን መሰለሽ ማለት የፈለኩት አንደኛ ጎበዝና ያው ሰርተሃል። አሁን አሁን በትንሹ እዚህ ጋርም ሰርተሃል። አሪፍ ስራ ነው ያዝከው፣ የቤታ ስሙላ መሸቀያ ስለሆነ። ሌላው ደግሞ ምል? አሜሪካን የምኖረው ብለሃል። አማርኛ እንዲተንተባት በህ እያወራህ ሀውካም እንግሊዝኛ ግን ኩዊን እዬ ለእኔ ብቻ ነው ደቡብ ሱዳን የምትኖር ነው የምትመስለው። አረ ጎበዝ ነው። ኧረ በጣም ጎበዝ፣ እንግሊዝኛው በጣም ጎበዝ። እንደምን ሆነች? አሜሪካ ለኖረ ሰው ተይ፣ እየቀለልሽ ና እን እየቀለልሽ ነው። እናከምሩ ነው አሜሪካ የምትኖር የሆነ ና የእውነትን ነው እና ዴቭ ብሎ እኮ ነው የቤታዊ ቦይፍሬንድ ነኝ ያለን ሰው። ቤታዬ ስንት አመቷ ነው? አሜሪካ ከገባች ኪኔ ግን ብራዘር እንግሊዘኛ በጣም የሌለ ነው እንዳይደብር እንጂ አልኩሽ እኮ። ስለዚህ በቃ ችግር የለውም ኩዊን አረዳናት። ኦሬዲ አክሴፕት አርጋ አስገብታለች። ሸቅን በቤታ ስም ግን አሜሪካ ኖረሃል ወይስ ሄደህ አታውቅም? መልስልኝ። ሞራል የሚባል ነገር አለ እኮ ኪዱዬ። ዝም ብለሽ ታሪፍ ጥያቄ ጠይቀሽ ወረጅ እንጂ ሊወደ አይ እኮ ጥያቄ ነው። የት ነው እሺ? የት ነው አብሯት የኖረው? ኦኬ ጥያቄ የት ነው ከቤታ ጋ የኖርከው? የት ነው እ አይሰማህም መሰለኝ። ዴቭ ከቤታ ጋ የት ነው የኖርከው? የት ነው የኖርከው? ከቤታዮ እያለችን ጋር ያለች ነው። ዩኤስ ዩኤስ። ስንት መን ኖር ከሷ ጋር? ኦልሞስት ትሪስ። የት ስቴት? ዳላስ ቴክሳስ። እሷ ግን እዛ አይደለም የምትኖረው። ሌላው ደግሞ ዴቭ እኮ ማነህ? ዴቭ እኮ አንቲል እስካሁን ድረስ እኮ ዴቭ ከቤታዮ ጋር ነው። ዴቭ ነኝ። ኖ ኖ፣ እሱ አይደለም። ይሄ አሁን አሜሪካ ነው እንደ የሚኖረው፣ አሁን የሚኖርበት ቤት እና እሱ ብሬክአፕ ላይ ናቸው። አ ብሬክአፕ ላይ ነው። ይኸውልህ ነፍሴ፣ ነፍሴ፣ ችግር የለውም። ቤታዬ ኦልሬዲ እንትናት ማሽን ሆናለች ለብዙ ሰው። ስለዚህ ሸቅልባት በስሟ ግን፣ ቦይፍሬንዱ አይደለህም አታውቃትም። ፕሊዝ፣ በቃ ሄሪል ነው፣ አታውቃትም አረ፣ ኪዱ እኛ ምስክርነን አውራት ነው የሚኖረው እኮ አለ ምስክር ሆነችው። አንድ ጊዜ እኔ ሊያየ ስላስገባሽ በጣም አመሰግናለሁ። ያው አንዳንዴ ቤታ መሸቀያ እሆናለች እና አስፈቅደ ገባ አስፈቅደ ሸቅልባት። በፍጹም ግን ምንም አይደለም ሲፈልግ ነው

ዛ ላይ የገባችሁ ብቻ ብታወሩ አሪፍ ነው። ያልገባችሁ ሰዎች ዝም ብላችሁ ከሥራ ናቸው። ታታ ብታረቁ እንትና ሰው እንትን አትበሉ፣ ሰው ግባ አስገባ አትበሉ። ገባችሁ የሚያወራ የሚጫወት የሚስቅ የሚጠይቅ ሰው ነው እንጂ እኔ ዝም ብዬ እንትን ማለት አልፈልግም። ኦኬ፣ የብዬ ተናገሪ። አቤት እኔ እንደ ወንድማችንን ልደግፍ ነው የመጣሁት። ኮልዬ እንትና የጂጂ ልጅ ወንድም ነው፣ እንደ ልጅ ይዛመዳሉ አለ እዚህ ጋር አትስደቡት። ለምን ሰገጥ እያላችሁ ተሰይቡታላችሁ? ልክ እኮ ነው። ለቤታ ጠብቃ ቆሙ አለው ይሱን አረሰማያቸኋ ፍቅሩ ከልቡ ከውስጡ አልወጣለትም አሁን ድረስ። እንደ አንዳንድ ወንድ እኮ አብራ ለኖሮቹ ሚስቱ እንኳን ጥብቅና ማይቆም ነው። ሌላውም እኮ መጠየቅ ይፈልጋል። ሌላውን መጠየቅ ይፈልጋል እድል ስጡ እያለ ነው። ኦኬ ዮር ብራዘር ኢትዮዬ ጠይቅ። እኔ አንሰማም እንዴ? ኢትዮዬ እንዴት ነሽ? እሰማለሁ አለሁልሽ። ሰላም ነው ዴቭ። እኔ እኮ አሜሪካ ነው የማውቀው፣ አሜሪካ ነው የማውቀው፣ ከንሳስ ሲቲ ነው የማውቀው። አማርኛ ራሱ ሲያወራ አፉ አይጣፍጥም። በስማም ጎበዝ፣ ጎበዝ፣ ጎበዝ በጣም ደስ ይላል ወንድም ደናል ኢትዮጵያ፣ ኢትዮጵያ ካሜራ ድንቿ በማርያም ድንቿ። አዎ በጣም ነው የማውቀው። የእውነቱን ቪዲዮ በከፍተው ግን ብለ ነው የሚያስታውሰኝ where is በጣም ቀጭን ነበረ እኮ ዋው፣ ይገርማል። ከብሬክ አፕ በኋላ ነው የወፈርከው፣ ላይ ያው ያስበላል እኮ ዲፕሬሽን ሲያስደስት ከውጭ እንደመጣ ማስቀመጠው ያው የውጭ ቸኮሌት እየበላ ነው። ብዙ ጊዜ ሲንትን ሀዘን ብሬክፕ ምናምን እንደሚያስታርቃችሁ አላገኘህም ኖ አለ የሚያስታርቅን ዮናስ ሙሉነን ነው የሚያስታርቃችሁ። ኖ እሱን ዝም ካል ካስባልኩ ትታረቃለች ያ በጣም ነው የሚያሳዝነው። ግን ስንት አመት ነው ብራዘር? በጣም እኮ ትንሽ ልጅ እኮ ነው። እንደዚህ ትልቅ መስሏችሁ ነው እንጂ በጣም ያንግ ነው። ሰርቲ የት አለኩ አሁን። ያንግ ነው በጣም ሳ ስምንት። አረ አንተ ደግሞ ሰርቲ የት ጊዜ ይሮጣል። በምንም ተአምረን ቴንኪው ጋይስ። ፎከስ ያደረገው ምግቡ ላይ እና ጊፍቱ ላይ ነው። አይገርምም ነው እንደ ምንድን ነው ሰርቴት ብለክ? አሁን የእሷን እድሜ እንድንገምት ፈልገ ነው ይህ ነገር ምን ይመስላችኋል? ወንድ ልጅ እኮ ከሴት በብዙ ይበልጣል እድሜ ግን አላለም። ደሞ ኖርማል ድሜ

ለሰላሳ ሰባት አመት በመርሷ ማለት ነው። ተናገረው። እሷን ግን እሷ በምን እርግጠኛ ናት? ስለ እሷስ ማንስታ በምን እርግጠኛ ሆና ነው ይሄ ልጅ አምጥታ ስለ እሷስ ምታውራው? ማብራሪያ ልትሰጥ ነው ማሬ? ገኒዬ ፍቅር አንድ ጊዜ ላውራ ቤታ ዛ አረባሊ ምናም ያለሽ ልትሽ ለጠለጥ እናንተ ምን ሆናችሁ? ገነት እናውራበት። አወራች አላወራች የሚፈጠር ጉዳይ የለም። ይሄ አወራ ነገ የጫት መቃሚያ ትሰጥዋለች፣ ይጠፋል፣ አለቀ። ምንድነው ቤታ ከዚህ ጋር ባሌ ቢል ምን ቢል ሚስቴ ቢል የሚያመጣው ለውጥ ምንም የለም። ለአንድ ቀን ለዛሬ ብቻ አጀንዳ ሊሆን ይችላል። ነገም እየመጣ ቤታ ከተናገረች ተረባረቤ እኔ ከነሱ ጋር ራሱ ምን ብላ ነው እነሱ ጋር ሄዳ አሴት የምትሰጠው? ትክክል ያደረገችው ነው የምትለው መብቷ፣ የፈለገችውን ታድርግ እኮ በቃ። እቺ ልጅ አልኳችሁ እኮ አንጀቷ ውስጥ ያለውን ይኸውልሽ፣ አለሽ ወጣች ገኒ ሚንገራት ገኒ የልሽ። እኔ ሜሄዳላ አንደኛ፣ እኔ ሲሄድ እኔ ሲሄድ አጀንዳ የሆንና ሰው ቤቷ ይሰበሰብላታል። እሱ ነው ዋና ፖይንቱ ፍላጎታቸው። ሁለተኛ ነገር አንድ ራስሽን ሄደሽ በአብራራሽ ቁጥር እንደ ድሮ አይደለም አሁን። ድሮ ራስሽን ሄደሽ ስታብራሪ ሰውን ትድልሽ ይችላል፣ በሽ ሊቀበልሽ ይችላል፣ ውሸታቸው ይጋልጣል። አሁን ግን እኔ የኩልያ ገርሙኛል እንትና እናቷ ናት ብላ ይዛ ስትመጣ ለምን እንደዚህ ይደረጋል ቤተሰብ እንዴት ይመጣል፣ ብልግና ነው ምናምን ስትል ነበር። በ ለቀልድም ቢሆን እንዲህ አይነት ነገር ላይ ጥሩ አይደለም። በቃ እ ለማንም ምን ያላብራራም፣ ምን የመሰለ ቤት አለኝ፣ ምን የመሰለ ተከታይ አለኝ፣ አጀንዳም ከፈለግኩኝ መልስም መስጠት ከፈለግኩኝ በቤቴ አውራበታለሁ እንጂ ሰው ቤቴ ጄኔ አልልከሰከስም። ከመቼ ጀምሮ ነው እኔ ሰው ቤት ማስረዳው ገኝ ለነጭ ቅማል ቤቷ ስላልልኳለ ያ ሁሉ ደረጃ ሄደች ስለዛ ላይ ቅማል ማስረዳት አይጠበቅብኝ እኔ ቤቻንን የሚያቀኝ ያቀኝ የሚረዳኝ ይረዳኛል ይልሽ ክፉ ሰው ማለት ነው ይህንንም ባሏዋ ነው ብሎ ግግም ይላል ክፉ ሰው ማለት ነው የሚጠላይ ሰው መቼም እውነት ቢኖርሽ ሁሌም እንደጠላሽ ይቀጥላል የሚወድ ሰው ግን ያገናዝባል ገባሽ አይ ይሄ እኮ እንዲ ነው እንዲ ነው ይሄ ሰው እኮ ከዚህ በፊት መጥቷል ምናምን ብሎ ያገናዝባል የሚጠላሽ ግን ለማን ነው ማስረዳው ገን ይልማ ማን ለማን ነው የምታስረጁ እዚህ ቲክቶክ ላይ